በዛሬው ቪዲዮ ይዤላችሁ የመጣሁት 6 ግራም ነጥብ 80 እንዲሁም 6 ግራም ዳብል የጣት ወርቅ ነው ማለት ነው። አሰላሙ ዓለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ ውድ ቤተሰቦች፣ ተሰውቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። አገራችንን አላህ ሰላም ያደርግልን። ሀባይብ፣ ዛሬ እንግዲህ ቀኑ ሰኞ ነው ኦክቶበር 13 2025 በዛሬ በኦክቶበር 13 ይዤላችሁ የመጣሁት የጣት ወርቅ ሁለት ነው ማለት ነው። ሁለቱም እንግዲህ ያው ግራማቸውን ነግሬያችኋለሁ። ዋጋቸውም ምን ያክል ነው የሚለውን እነግራችኋለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንድደርስ አድርጉ። እንሻላ ሁሉም ሰው እንድጠቀምበት ማለት ነው። ወርቅ ያው እንደተወደደ ነው። አልቀ እናሰማ ነው። ስለዚህ ዛሬ አንድ ኮመንት ይጠቅማችኋል ያልኩትን እንዘጋይላችሁ መጥቻለሁ። ዋጋውን ከመንገሬ በፊት አነብላችኋለሁኝ እህቶቼ፣ ወላሂ ቢላሂ ነው የምላችሁ። ሳልባጅ ከምሰበስቡ ወርቅ ግዙ። እኔ ከሳኡዲ ስገባ ይዤ የገባሁት ወርቅ ይዣቸው የገባሁት ወርቆች ጠቀሙኝ፣ እንዳላብድ ረዱኝ። እነሱ ናቸው ሁሌም ሁሉም ሲከዳኝ፣ ሁሉም ሲከዳችሁ አለኝ አላችሁት በሙሉ የእናንተ አይሆንም። የቤት ሰው ቦታ ግዙልኝ፣ ቤስት አሰሩልኝ የምንለው ውሸት የሚሰራልን የለም። ወርቅ ገዝታችሁ ካስቀመጣችሁት በየጊዜው እየጨመረላችሁ ነው የሚሄደው። ከህገ ወጥ ቦታ ይሻላል። የወርቅ ስባሪው በእኔ የደረሰ በማንም አይድረስ። ምክሬን ተጠቀሙበት። ያለኝን ወርቄን ሸጬ መጥቼ አሁንም እየሰራው። ለምን አንድ ግራም አይሆንም እገዛለሁ ትላለች። የደረሰበት ያቀዋል አለ። ምንድነው የሚባል የሆነ ተረት አለ፣ ምንድነው ጠፋይ ብቻ ያመመው ሰው የሰውን ህመም ይረዳል ይባላል። ስለዚህ ይቺ እህታችን እንግዲህ ኢትዮጵያ ገብታ አይተው ነው ይህን ሁሉ ዝጋ ለእናንተ ልትመክራችሁ የመጣችሁና እውነቷን ነው። ወርቅ ጠቃሚ ነገር ነው፣ ሀብት ነው። ለምሳሌ ቦታ ይጠቅማል፣ ቤት ይጠቅማል። ግን የሆነ ችግር ያፍርድና ቢያጋጥማችሁ ማለት ነው ሶስት ወር፣ አራት ወር ወይም ደግሞ ስድስት ወር ትጠብቃላችሁ፣ በቀላሉ ቦታ ወይም ቤት ለመሸጥ ማለት ነው። እስከ ሶስት ወር እንደምን ምናልባት ወር ወርቅ ግን በአንድ ቀን ሄዳችሁ አንኳኩታችሁ ትመለሳላችሁ ማለት ነው። እና ወርቅ ጥቃትን ይወጣል። እኔ ብዙ ጊዜ ግዙ ግዙ የምለው ለዛ ነው። ያው የደረሰበት የሞከረው ያቃል ማለት ነው። እና ውዶችዬ፣ ከዛ ውጭ ዛሬ ቀጥታ ወደ መጣሁበት ይሄን ኮመንት እንግዲህ እዛጋ ለብዙ ልጆች ላልነቁ እንዲነቁ ነው እኔም ያመጣሁት። እሷም የራሷን የደረሰባትን የተናገረችው ማለት ነው። እንግዲህ ዋጋቸው የነዚህ የጣት ወርቆች 6 ግራም ነጥብ 80 ዋጋው 3200 ሪያል ነው ማለት ነው 6ቱ ግራም ሶስት ሺህ ሪያል ነው ማለት ነው፣ በዛሬ የወርቅ ሂሳብ ማለት ነው። ውድ ቤተሰቦቼ ስለዚህ እንግዲህ ያለኝን እኔ ተናግር ያለው፣ መያዝ አለመያዝ የእናንተ ፋንታ ነው። ሀባይብ ሰው እንግዲህ ከደረሰበትም ካየውም ይናገራል ለሌላው እንዲጠቀምበት ማለት ነው። ስለዚህ እንግዲህ መያዝ ከፈለጋችሁ መያዝ ትችላላችሁ ለማለት ፈልጌ ነው። እንሻላ በቀጣይ ቪዲዮ ደግሞ ቆንጆ ቆንጆ ወርቆችን ይዤላችሁ ብቅ ላለሁኝ። መልካም ጊዜ ለእኔም ለእናንተም ይሆነልን።